አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ የተከበረችው የኢትዮፕ ቻናል የተከታተለች፣ እንዴት ናችሁ? አልሐምዱሊላህ ከእኔ ሁሉ ሰላም ነው። ዛሬ በአንድ ሀሳብ ብቅ ብያለሁ። ኢንሻላህ ቤቴ ላይ ቁጭ ብዬ ነው እንዲሆን ማነሳ ምንድን ነው የዛሬ ሀሳቤ ቤት አሰርተው አረብ ሀገር ላይ ሀሳብ ለመሆነባቸው ወደ ሀገር ለመመለስ ያሰቡ ጭንቀት የሆነባቸው እህቶችን ይመለከታል ማለት ነው። አልሐምዱሊላ ረብልዓለሚን ያውን የአረብ ሀገር ተሰድጃቸዋለሁ ሰርቻለሁም ማለት ነው። እና ብሎላችሁ ቤት ያሰራችሁ እህቶች አልሐምዱሊላ እድለኛ ናቸው። ያው እንደ ኔባት ማለት ነው ይሄንን ቤታውን የምታዩት ሳሎኑ ይሄንና ስፋቱ ማለት ነው እና እዛች ጋር ይሄ ቤት ነው የመኝታ ቤት ነው ለዚህ ቤት 5000 ብር ነው ማለት ነው የሚከፈለው እና አልহামዱሊላ ነብይ እየኖርኩ ነው ማለት ነው አገር ለመግባት የምትፈሩ እህቶችን ነው የሚመለከተው ማለት ነው ቤትም ሳይሰራ አገር ገብቶ መኖር ይቻላል ለማለት ያህል ነው። አረብ ሀገር፣ ጉልበት ከመጨረስ እዚህ ገብተን በሽተኛ ከምንሆን ከሚሰራው ቤት የቤት ኪራይ ይሻላል ነው የምለው፣ እንደኔ ማለት ነው። ከዛ ሁሉም ሰው እንደሀሳቡ ነው የሚያስበው ማለት ነው። ቤት አሰርተው እንኳን አገር ለመግባት የሚፈሩ እህቶች አሉ። ፈራን ፈራሁኝ፣ ይህን ያህል ቤት ሰርቼ፣ ይህን ያህል ብር ግን አለኝ፣ ለመግባት ግን ፈራው። ወላሂ ሀገር ላይ ይኖራል፣ አልሐምድሊላ፣ ማንም ሳይኖር የዕለት ጉርሹ ሳይጎርስ ውሎ ያደረ የለም። አሁን አሁንኛ ጭንቀት የሚሆንብን እነሱ ጋር ያለውን የኔዕማ ሰፊነት ወደኛ ጋር አገር ስናመጣው ጭንቀት ውስጥ እንገባለን ማለት ነው። ማንኛውም ሰው አላህ አብቃቅቶ ነው። ከተብቃቀን ደግሞ በደንብ አርጎ አቋቅቶ ያኖረናል። የው ሀገርም ገብተን ሳንበላ ሳንጠጣ ውለን አላደርንም። ከምንም በላይ ከጭንቀት ኑሮን ቀለል አድርጎ ለመኖር እንደዚህ አይነት አስተሳሰብ ካላሰብን ሀቂቃ መቼም ከስደት ሀገር የምንላቀቅ ሰዎች አንሆንም ማለት ነው ኑሮ ኑሯችን አቅልለን የምንኖር ሰው ነው መሆን ያለብን፣ እና እኔ ወደ ሀገር ከአረብ ሀገር ስገባ በላይ ምንም ያዝኩት ነገር የለም። ምንም በቃ አለኝ የምለውን ትንሽ ቤተሰብ ረድቻለሁ። ከዛ ውጭ የሰራሁት ነገር የለም። ስመጣ ይዤ የመጣሁት እራሱ ሰማንያ ሺ ብር ብቻ ነው። ከዛ ውጭ ምንም ይዤ የመጣሁት ነገር የለም። ግን አሁን ይሄው አምስተኛ አመቴን አስቆጥሬ ያለው ከሀገርም አልወጣሁም እየኖርኩኝ ነው ማለት ነው። ስለዚህ ቤት የመሰለ እንኳን ሰርታችሁ ሀገር ለመግባር የምታምታቱ ሴቶች እኔ ብቻ አላውቅም። እዛ በሰፊውን ለምዳችሁ ሀገር ገብተን ደሞ ገብታችሁ ደግሞ የመኖር አቅም የማይኖራችሁ ከሆነ ደግሞ ጉልበታችሁ ሲያረጅ እናንተ ስታልቁ ያሰ እነሱ አይፈልጓችሁም። ትሸኛላችሁ የሆነ ጊዜ ከዛ እነሱ በግደሸኞቹ ጊዜ የዚህ ሀገር ነገር ያለውን አህዋል ተቋቁሟችሁ መኖር የምትችሉ ሰዎች አትሆኑ ማለት ነው። ስለዚህ አልሐምዱሊላህ በማንኛውም መልኩ ይሁን ሁሉም ሰው ተብቃቅቶ ይኖራል ማለት ነው። ስለዚህ ሀገር ለመግባት ወላሂ ምንም የሚያስፈራ ነገር የለም። በቃ ወስኑ፣ ውሳኔ ላይ ደርሶ መግባት ነው ያለባችሁ፣ ማለት ነው። ያለ ውሳኔ እያምታታችሁ እንዳትገቡ። ለምን ውስጣችሁ ሳታሰሙን ተገባችሁ፣ ተመልሳችሁ ትወጣላችሁ። ነው ቀጥብላችሁ በቃ ሁለት ወር ራሱ አትቆዩም። የጭንቀት ጊዜ ነው ምትኖሩት። ከዛ ለማምለጥን ነው የምትመርጡት ማለት ነው። እኔ መጀመሪያ ወደ ሀገር ስትገቡ፣ ምንም እንኳን ባይኖረኝ፣ ሀገር ገብቼ መኖር እችላለሁ፣ እዚህ ሀገር ድካም ከልፋቴን አይበልጥም ብላችሁ ውስጣችሁ አሳምናችሁት። መጀመሪያ ከራሳችሁ ነው የምትነጋገሩት፣ አረብ ሀገርን ለመልቀቅ ካሰባችሁ ማለት ነው። እንጂ አይለቃችሁ በቂ አሁንም ውጪ ውጡ ውጣ ውጣ ምን ነገር ነው ያለው? ተምታታችሁ ከወጣችሁ በኋላ ማለት ነው። መጀመሪያ ከራሳችሁ ተነጋገሩ፣ ከዛ ራሳችሁን አሳምኑት ባለኝ ነገር ሰራለሁ ብላችሁ ውስጣችሁ በደንብ አሳምናችሁት ነው ከአረብ ሀገር መውጣት ያለባችሁ ማለት ነው እና አገር ላይ ይኖራል ምንም ያስፈራ ነገር የለም ምንም ማለት ነው ሁሉም ሁሉም እየኖረባት ያለ ሀገር ነው አልহামዱሊላህ ማለት ስለሚያቅተን ውስጣችን ይጨናነቃል እንፈራለን ያገር ገብች የምንልሆን ነው ሚላውና ቀድሞ የሚመጣብን ማለት ነው ስለዚህ ችግርን ሲጀመር ችግር ፈሪዎች መሆን እኮ የለብንም፣ ችግር መፍራት የለብንም። የምንጋፈጥ ሰዎች መሆን አለብን እንጂ ማለት ነው። ስለዚህ እዛ ቁጭ ብለን ጊዜያችን ከምንጨርስ ጉልበታችን ከምናባከን ሀገር ገብተን ባለን ተብቃቅተን ለመኖር ነው ማሰብ ያለብን ማለት ነው። ቤት ሳታሰሩ ግቡ ማለት ያደለም። እንደዚህ ስል እድሉን አግኝታችሁ ቤት ያሰራችሁ እህቶች፣ ያስጨረሳችሁ እህቶች፣ እሰየው በጣም ደስ የሚል ነው። ግን ካስጨረሳችሁ በኋላ ጤል አልቆብኛል፣ ምን ይዤ ልግባ የሚለው ሌላ ራስ ምታት ነው የሚሆነው። በቃ የተወሰነ ቤት የምታሰሩ እስክታሰሩ ያህል አመት፣ ያን ሁሉ አመት ቁጭ ብላችኋል። ያለ የተወሰነ አንድ አራት ወር ደግሞ የምትይዙትን ሳትነቁት ማለት ነው የአራት ወር ደግሞ ይህ እንደዛ ያህል ጨመምሯችሁ ወደ ሀገር መግባት ከዛ ተብቃቅቶ ምንም ጭንቀት የሌለበት ወላሂ እኖራለን፣ እየኖርኩ ስለሆነ ነው ማለት ነው። በዛ ላይ በቤት ኪራይ ተከራይቼ ማለት ነው። ስለዚህ ጠንካራ ከተሆነ የማይገፋ ነገር፣ የማይታለፍ ነገር የለም። ጭራሽ ደግሞ ሀገር አልሐምዱሊላ ሰላም የሆነ ሀገር ነው ያለን። እንኖራለን፣ ይኖራል። ከምንም በላይ ሀገር ላይ ሰላም ሲ ካለ የመኖሩ ነገር ምንም አጠራጣሪ ነገር የለውም፣ ማለት ነው። ሰላም ካለ ሰላም ግን ከሌለ፣ እንደምታዩት ሶሪያ ማየት ትችላላችሁ። መኖር አይቻልም፣ በቃ ምንም ድሎት እንኳን ቢኖር ማለት ነው። እና እነሱ ራሱ በዛን ሁሉ ስቃይ ያላቸው ሁሉ ተወስዶባቸው በመከራ ውስጥ ሆነው አልሐምዱላህ ብለው እየኖሩ ያሉ ሰዎች ናቸው ማለት ነው። እኛ ብዙ ነገር ኖሮን ሌላ ጭንቀት ውስጥ በመግባት የአረብ ገረድ ሆነን ከመቅረት ለሀገራችን ባለን ተብቃቅቼ ይኖራለሁ ተብሎ ከታሰበ ሀቂቃ ይኖራል። ስለዚህ ምንም ጭንቀት የለም ማለት ነው። ያላችሁን ይዛችሁ ባላችሁን ነገር ተብቃቅታችሁ አገር ለመግባት ገብታችሁ ሰርታችሁ መኖር ትችላላችሁ። በቃ ምንም ያስፈራ ነገር የለም። የኑሮ ውድነት ውድ ነው ምናምን ሊባል ይችላል። ስለዚህ የኑሮ ውድነት አረብ ሀገር ላይ ያሉ እህቶች ብቻ አይገልም ወይ ከሀገር አያስወጣም ማለት ነው። የሀገር ውድነቱ የኑሮ ውድነቱ ሁሉም ተቋቁሞ እየኖረ እየኖረው ነው ማለት ነው። ስለዚህ ጉልበት ከመጨረስ አላስፈላጊ ድክመት ውስጥ ላይ ከማስገባት ሀገር ላይ እረፍት ተገኝቶ ሰላም ተገኝቶ የተኖረ ይሻላል ነው የምለውን፣ ማለት ነው። ከዛ ባለን አቅም ደግሞ ለመንቀሳቀስ ስደት ምርጫችን መሆን የለበትም። ያለነው እኮ በራሳችን ቤት ሳይሆን የሰው ቤት ገረድ ሆነን ነው። ጉልበታችን ሲያልቅ እነሱ አይፈልጉንም፣ ስንደክም እነሱ አይፈልጉንም፣ ይገፉናል። ስለዚህ ለራሳችን ነው ማሰብ ያለብን፣ ከምንም በላይ ማንም አያስብልንም። እና የኑሮ ውድነት አገር የሚያስፈራ ነገር የለም እላለሁኝ። መኖር ይቻላል። ወስናችሁ ግቡ። ሰላም አሌይኩም ወረህመቱላ በረካቱ